ወልቃይትና አካባቢው ለምን አከራካሪ ሆነ? የአማራና ትግራይ ኃይሎች የፍትጊያ አመክንዮም፣ የሱዳንና ኤርትራ ኮሪደር፣ ለም የእርሻ መሬት፣ የወልቃይት ተቃርኖ ከትላንት እስከ ዛሬ። በአሁኑ የኢትዮጵያ የፖለቲካ ነባራዊ ሀቅ ወልቃይት ሲባል በብዙዎች አእምሮ ዘንድ የተቃርኖ ሐሳቦች፣ የማንነት ጥያቄ ፍትጊያዎች፣ የአማራና የትግራይ ክልሎች የይገባኛል ጥያቄ እንዲሁም የሰሞኑ የተፈናቃዮች ወደ ቀያችን መልሱን አቤቱታና ተያያዥ ነጥቦች ይመጣሉ። ወልቃይት ሁመራ፣ ጠለምት፣ አዲ አርቃይ፣ ራያና ሌሎችም የማንነት ጥያቄዎች ከትላንት እስከ ዛሬ ምን መልክ ነበራቸው? በተስፋፊነት የሚካሰሱት የትግራይና የአማራ ኃይሎች ከትላንቱ ኢህአዴግ እስከ ዛሬው ብልጽግና ድረስ ምን እንዲፈጠር ሰበብ ሆኑ? የሚሉ መጠይቆች ለመመለስ ስንሞክር የህወሀትን ፖለቲካዊ ፍላጎትና የወቅቱን የህዝብ አሰፋፈር መመዘን ይኖርብናል። የወልቃይት ሽኩቻ ከተራው ነዋሪ እስከ ቱባ ባለስልጣን፣ ከአርሶ አደሩ እስከ ከበርቴው በምን አውድ ትርጉም ይሰጣል የሚለውን ያለውን ሀሳብ ከግፍና ከመከራ ሰለባ ድምጾች ጋር እያነጻጸርን እንመለከታለን። ወልቃይት ራሱን የቻለ ክልልስ መሆን ይችላል? ውድ የኢትዮ ስካይ ሚዲያ አድማች ተመልካቾች በዚህ አወዛጋቢ ሊባል በሚችል አጀንዳ ዙሪያም ምልከታዎችን ልናጋራችሁ ስንፈቅድ ሚዲያችንን ሰብስክራይብ እንድታደርጉና የድጋፍም ሆነ የነቀፌታ ሀሳባችሁን ለማስተናገድ ዝግጁ መሆናችን በመግለጽ ነው። አብራችሁ እንድትዘልቁ በአክብሮት እንጋብዛለን። መልካም ቆይታም አወዛጋቢው አካባቢ ለ30 ዓመታት ገደማ ይጠራበት የነበረው ስያሜ ምዕራብ ትግራይ ዞን ቢሆንም ላለፉት አራት ዓመታት የወልቃይት ጠገዴ ሰቲት ሁመራ ዞን ሆኗል። ጉዳዩ አንዴ በትግራይ እንደገና ደግሞ በአማራ ክልል ስር የመካተት ልዩነት ነው። የደርግ መንግሥት ከወደቀ በኋላና የህወሓት ኢህአዴግ ስርዓት ሥልጣኑን ሲቆናጠጥ ከተፈጠሩ አዳዲስ ጉዳዮች መካከል የመንግሥት አወቃቀር ስርዓት እንዲሁም የአስተዳደር አከላለልና አደረጃጀት ስያሜ ሲሆን የዚያ ጣጣ 3 አስርት ዓመታትን ተሻግሯል። ከተከዜ ወንዝ ምላሽ ወደ ጎንደር አቅጣጫ በጥንታዊው በጌምድር ስር እንደነበር የሚነገረው ይህ የወልቃይት አካባቢ በኢህአዴግ ዘመን በተመሰረተው ትግራይ ክልል ስር ሲጠቃለል የሚጀምረው የአካባቢው ተቃርኖ፣ ይህ ጽሑፍ እስከተሰናዳበት ሽርፍራፊ ሰከንድ ድረስ ውዝግቡ ቀጥሏል። የህወሓት አካባቢውን መቆጣጠር ተከትሎ ከተከዜማዶ የትግራይ አካባቢ በወልቃይት ተካሂዷል የተባለው የትግራይ ተወላጆችን በመጠነ ሰፊ ሁኔታ የማስፈር ዘመቻ የህዝብ አሰፋፈሩን ከመቀየር ባሻገር በአካባቢው የፖለቲካ ፖለቲካ ሀሳቤን ለመትከል የሚታትረው ህወሀት የወሰደው እርምጃ እንደነበር ይነገራል። ይህ ስልት መሬታችንን ለመቀራመት ነው፣ ማንነታችንን አደጋ ላይ ለመጣል ነው፣ በቀያችን ላይ ባዳ ሆነ እንድንኖር የሚያደርግ ነው፣ በሚሉና ተያያዥ ቅሬታዎች የአካባቢው ተወላጆች የህወሀትን እርምጃ መቃወም መጀመራቸውም የግድያ፣ የስደት፣ የመፈናቀልና የመታሰር ጣፈንተን አጋፍጧቸዋል። ወደ ሱዳን እስከ መሰደድ የደረሱት የወልቃይትና አካባቢው ነዋሪዎች በጎረቤት ሀገር ሱዳንም ቢሆን በህወሀት እጅ መርዘም የደርግ የኢሀፓና የኢዲዩ ዝራዥ የሚል ስም እየተለጠፈባቸው ከሞት ከመከራና ከስቃይ ሳያመልጡ መቅረታቸውን ቤተሰቦቻቸው ሲናገሩ ይደመጣል። የህወሀት ኃይሎች የወልቃይት አካባቢ መቆጣጠር የፈለጉት ስልጣን ከያዙና ክልሎች ከተመሠረቱ በኋላ ሳይሆን ከዚያ ቀደም በነበሩ የትጥቅ ትግል ዓመታት እንደነበርም መረዳት ይቻላል። የህወሀት መስራች ታጋይና በኢትዮጵያ 1968 የድርጅቱ ሊቀመንበር የነበሩት ኋላም በ1977 ደግሞ ከድርጅቱ የተገለሉት ዶክተር አረጋዊ በርሄ በአንድ ወቅት ለኢሳት ሚዲያው ጋዜ ጋዜጠኛ ሲሳ ያጌና በሰጡት ቃለ መጠይቅ ስለ ወልቃይት ጠገዳ አከላለል ሲናገሩ ወልቃይት ያለ ህዝብ ተሳትፎ የተደረገ የግዳጅ መካለል ነው ባሉበት ንግግራቸው አካባቢው ለትግሉ ወሳኝ የሚባል ጠቀሜታ ያለው በመሆኑም የሱዳን ኮሪደር ለመቆጣጠር እንዲሁም ትጥቅና ስንቅን በቀላሉ ማስገባት እንዲቻል ፈጣን የማካለል እርምጃ መወሰዱን መናገራቸውን እናስታውሳለን። በእነዚህና ተያያዥ የተወረናል ምክንያቶች ይህ ህወሀትን በመቃወም በመጥላትና በመጸየፍ እያደገ የመጣ ፖለቲካዊ አስተሳሰብ ባለፉት ዓመታት በወልቃይት የማንነትን ብቻ ሳይሆን የነፃነት ጥያቄ ድረስ የተጠጋ ንቅናቄን እያጎለበተ ሊመጣ ችሏል። በትጥቅ ትግል የደርግ መንግስትን ለመጣል 17 ዓመታትን የታገለው ህዝባዊ ወያኔ ሓርነት ትግራይ ህወሀት በለስ ቀንቶት ወደ አዲስ አበባ 4 ኪሎ ባይገሰግስና ራሱን ለሀገር መሪ ድርጅትነት ባያጭ ኖሮ ቢያንስ ነፃ ወጠዋለሁ ያለውን የትግራይ ህዝብ በመያዝ ታላቋ ትግራይ የተሰኘች ሀገርን መመስረቱ አይቀርም ነበር ይላሉ የቀጠናው ተንታኞች። ይህ ጉዳይ በህወሀት የፖለቲካ እቅድ ላይ የተቀመጠ ስለመሆኑና ከመነሻውም የትግራይ ሀገር ምስረታ ውጥኑ ድብቅ እንዳልነበር የቀድሞ የድርጅቱ ታጋዮች ሰዎች በተለያዩ ጊዜያት ተናግረዋል። በዚህ የታላቋ ትግራይ የፖለቲካ ሳቤ ወልቃይት፣ ጠገዴ፣ ሰቲት ሑመራን ወይም ጠለምትን ብቻ ሳይሆን በሰሜን ጎንደር አርማጮሆ፣ አምባ ጊዮርጊስን፣ አዲ አርቃይ፣ ደባትንና ደባርቅ ድረስ በምዕራብ ጎንደር አብደራፊና አብርሃ ጅራን ጨምሮ እስከ መተማ ሱዳን ጠረፍ ድረስ በወሎ አዋሳኝ ራያ አላማጣና ራያ ቆቦን ጨምሮ እስካለውሃ ወንዝ ምላሽ ድረስ የትግራይ አካል አድርጎ መውሰድ የተለመደ ሳቤ ነው። ያለ ወልቃይት አካባቢ የትግራይ ክልል ከሱዳንም ሆነ ከኤርትራ ጋር የሚዋሰንበት ደር ሙሉ በሙሉ ይዘጋል፣ ብቻ ሳይሆን በሁመራ አጓጊው የሰሊጥና ሌሎች አዘርቶች አብቃይ ለመሬት አይገኝም ማለት ነው። ህወሀት ወልቃይትን ሲያለም ለከባድ የምጣኔ ሀብት ተጠቃሚነት ጭምር መሆኑንም ልብ ይሏል። የትግራይ ኃይሎች የመላ ሀገሪቱን ስልጣን ተቆጣጥረው ያሻቸውን የሚያደርጉበት አቅም ላይ ባሉበት በዚያ ወቅት በወልቃይት እንዲህ እየተደረገ ነው የሚል ተቃውሞም ሆነ ቅሬታ ብዙ ጆሮ የሚገኝበት አልነበረም። በወልቃይት ያለው የማንነት ጥያቄ በተደራጀ የትግል ቅርጽ በኢትዮጵያ ፖለቲካ ላይ የተዋወቀው በኢትዮጵያ አቆጣጠር 208 ላይ የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ምስረታውን ይፋ ባደረገበት ወቅት ነበር። በነ ኮሎኔል ደመቀ ዘውዱ የሚመራው ይህ ስብስብ አጀንዳውን በሚችለው አቅም ሁሉ ለማጦዝ ተንቀሳቀሰም። ወቅቱ በህወሀት መራሹ ኢህአዴግ ላይ በኦሮሚያና በአማራ ክልሎች የወጣቶች አመፅ እየተቀጣጠለ የመጣበት ጊዜ ብቻ ሳይሆን በዲያስፖራው ማህበረሰብም ተቃውሞ ተጧጡፎ ነበርና የወልቃይት አጀንዳ በብዙዎች ዘንድ ተስተጋባም። በእርግጥም የህወሀት ሹማምንት ጥያቄውን ለማፈን ጥረቶ ሰዎችን ቢያደርጉም የሚፈልጉትን ማሳካት ሳይቻላቸው ቀርቷል። ወልቃይት የምትለው ቃል ብቻዋን የአማራ ኃይሎች የማታገያ መሳሪያ ሆና ጎልታ እስከ መውጣት ደረሰች ወልቃይት የሚለው ስያሜ በበርካታ የሀገሪቱ አካባቢዎች ተዋወቀም በዚያን አመት የአማራ ክልል ርዕሰ መስተዳድር የነበሩት አቶ ገዱ አንዳርጋቸውና የትግራያቻቸው አቶ አባይ ወልዱ የወልቃይትን ችግር በስምምነት እንፈታለን ብለው ስብሰባዎችን ቢያካሄዱም ስንጥቁ የሰፋና ተቃርኖ የገዘፈ በመሆኑ ከፕሮፓጋንዳ የዜና ፍጆታ የዘለለ መፍትሄ ጠብስ አይል ቀርቷል የወልቃይት ማንነት አስመላሽ ኮሚቴው ጉዳዩን እስከ ፌዴሬሽን ምክር ቤት ቢወስድም የወልቃይት ነገር መፍትሄ ታቶ ተገዶለት በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የተቋቋመው የወሰን ማንነትና ችግርን የሚፈታ ኮሚሽን ጭምር እዚህ ገባ የሚባል ነገር ሳያበረክት ዓመታት ቀጠሉም። የሰሜን እዝ መጠቃትን የወዳው ምክንያት አድርጎ በኢትዮጵያ አቆጣጠር ጥቅምት 24 2013 ማክሰኞ ምሽት የተቀሰቀሰው የሰሜን ኢትዮጵያው ጦርነት የኢትዮጵያ ፌዴራል መንግስትና የህወሀት ኃይልን ዋና ተፋላሚ አድርጎ ቢያቀርብም የተለያዩ አካላት እንደየወቅቱ የፖለቲካ አስተላለፋቸው ግንናቸውን ይፋ በማድረግ በጦርነቱ ቀጥተኛ ተሳትፎ አድርገዋል። በዚህ ቅጽበት በወልቃይትና አካባቢው የነበረው የህወሀት አስተዳደር በፍጥነት መፍረሱ ብቻ ሳይሆን ቁጥራቸው ቀላል የማይባሉ የትግራይ ተወላጆች በከፍተኛ ስጋት ውስጥ ጠብቆ ችለዋል። ወትሮኑም በብሶት የጎመራው የወልቃይት ተወላጆች የአማራ ማንነት ትግልና ጥያቄ በዚህ ጦርነት ቀን ወጣለትና አጋጣሚውን የተጠቀመው ነዋሪ ቀየውን መልሶ የተረከበ ያህል እንዲፈነድቅ ሆኗል። ጦርነቱ መላው ትግራይን ሲያዳርስ በአማራ ክልል ከሰሜን ወሎ እስከ ደቡብ ጎንደር፣ ከደቡብ ወሎ እስከ ሰሜን ሸዋ፣ ከሰሜን ጎንደር እስከ ዋግህ ምራ ራሰ ቆጣ ውጊያው ሲፋፋም በወልቃይትና አካባቢው ግን በአማራ ኃይሎች በኩል የነፃነትና የሰላም አየር እየነፈሰ መሆኑን ከዳር እስከ ዳር ተስተጋብቷል። ይሁን እንጂ በአሁኑ ወቅት በወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪ በሆኑ በትግራይ ተወላጆች ላይ ከፍተኛ የማፈናቀል ዘመቻ እንዲፈጸም ምክንያት የሆኑ አበይት ክስተቶች የተፈጠሩባቸው ቀናት አሉ። የሰሜኑ ጦርነት ከተቀሰቀሰ በቅጡ ሳምንት ሳይሞላው ጥቅምት 30/2013 በዚያው አካባቢ ማይካድራ በተሰኘ ስፍራ እጅግ ዘግናኝ የተባለ የአማራ ተወላጆች ላይ ያነጣጠረ ጥቃት ሊከፈት ችሏል። ይህ የማይካድራ ጥቃት ለበርካታ የሕይወት መጥፋት እንዲሁም የአካል ጉዳት የንብረት ውድመትና ዝርፊያ መንስኤ መሆኑ ከሀገር ውስጥ እስከ ዓለም አቀፍ መገናኛ ብዙኃንና የሰብአዊ መብት ተቆርቋሪ ተቋማት ተስተጋባም። ጥቃቱን የፈጸመው ሳምሬ የተሰኘ የተደራጀ ቡድን ነው የሚሉ መረጃዎች በወቅቱ ሲሰራጩ፣ ይህ ክስተት የህወሀትን ከወልቃይት ሙሉ በሙሉ መወገድ ያረጋገጠ ነው ሲሉ በወቅቱ የአማራ ክልል መንግሥት ባለሥልጣናት ተናግረዋል። የተደራጀው ቡድን ጥቃቱን ካደረሰ በኋላ ግማሹ ወደ ሱዳን ግማሹ ወደ ትግራይ ክልል ሌሎች አካባቢዎች መበታተኑ ከተነገረ በኋላ በወልቃይትና አካባቢው የህወሀትን መንግስታዊ መዋቅር አፈራርሰው የተቆጣጠሩት የአማራ ኃይሎች በትግራይ ተወላጆች ላይ የማፈናቀል እርምጃ በመውሰድ የበቀል ወይም አጸፋዊ ጥቃትን ሊፈጽሙ እንደቻሉ በአሁኑ ወቅት በሽሬ በአክሱምና በመቀሌ ከተሞች ከቤት ንብረታችን ተፈናቅለናል የሚሉ በመጠለያ ውስጥ የሚገኙ ነዋሪዎች ሲናገሩ ተደምጠዋል። በዚህ ወቅት የህወሀት ባለስልጣናትና ካድሬዎች ለዓመታት በወልቃይት የፈጸሙትን ግፍ ቀንቆጥሮ የትግራይ ተወላጆችን ዋጋ ማስከፈሉ መሆኑን የቀጠናው ተንታኞች ጽፈውት በታሪክ ሰንደውታል ወቅቱ የጦርነት ነበርና እንኳን ማፈናቀል በጅምላ ጭፍጨፋ ቢፈጸምም ትኩረት የሚሰጥ የለም ነበር የሚሉ አካላት ከመግደል ማፈናቀል ይሻላል ሲሉ ይደመጣሉ የግፍ ደህና የለውም የሚለውን መከራከሪያ የሚያቀርቡ ወገኖች ደግሞ አማራንን በሚሉ የወልቃይት ተወላጆች ላይ ተፈጽመዋል የተባለውን መከራም በትግራይ ተወላጆችም ላይ አልቀረም በማለት ይሞግታሉ ወደ ዛሬው ነባራዊ ሁኔታ ስንመለስ የወልቃይት አካባቢ ሙሉ በሙሉ በአማራ ክልል ስር ሆኖ የወልቃይት ጠገዴ ሰቲት ሁመራ ዞን ስያሜን ይዞ ሕይወት ቀጥሎ እናገኛለን። በአማራ ክልል ላለፉት ሁለት ዓመታት ከተፈጠሩ የጸጥታ ችግሮች ሙሉ በሙሉ ነጻ ነው ሊባል የሚችለው ይህ ዞን ብቻ ነው። ከአራት ዓመታት በፊት ከአካባቢው የተፈናቀሉ የትግራይ ተወላጆች ደግሞ ወደ ቀያችን መልሱን በሚል ከሳምንት በፊት የአደባባይ ሰልፍ በማድረግ ጠይቀዋል። በእነደብረ ጽዮን የሚመራው የህወሀት ክንፍ ተፈናቃዮችን ብቻ ሳይሆን እኛም ወደ ማስተዳደሩ መመለስ አለብን ሲል የነጌታቸው ረዳ የቀድሞ ህወሀት የአሁኑ ስምረት ፓርቲ ደግሞ እነደብረ ጽዮን ለህዝቡ አስበው ሳይሆን እየቆመሩ ነው ቀድሞ ሰሞኑ የተፈናቃይ መመለስ እንቅፋት ናቸው ሲሉ ይከሳሉ። ሰሞንኛው ክስተት ግን የብዙዎችን ቀልብ ስቧል። የወቅቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ሁመራ ከተማ ላይ ከአካባቢው ነዋሪዎች ጋር በተደረገ ስብሰባ ላይ ተገኝተው አንድ ወሳኝ ጥሪን አቅርበዋል። ህወሀትን ከህዝቡ ነጥላችሁ አውግዙ ብለዋል። አቶ ጌታቸው ረዳ ራሳቸውን ጭምር በወቀሱበት ንግግር እንደ ህወሀት ወልቃየት የሚለውን መጠሪያ ጭምር ሲጸየፉ መቆየታቸውን ሲገልጹም እባካችሁ አለ የምትሉትን ጥያቄ ሁሉ በሰላም እንፍታው ሲሉ ተማጽነዋል። የትግራይ ክልል አስተዳደር ምዕራብ ትግራይ የሚባል አንድ ዞን ሙሉ በሙሉ ተቀምቻለሁ ቢልም የወልቃይት ጠገዴ ሰቲት ሑመራ ዞን አስተዳደሮች ደግሞ ነጻነታችን እናጣጥምበት ተውን ሲሉ ይሞግታሉ። እነዚህን የተቃርኖ ሀሳቦች የማስታረቅ ኃላፊነት የወደቀበት የፌዴራል መንግስት በጉዳዩ ላይ ፈጣን እርምጃዎችን ከመውሰድ እንዲቆጠብ የተገደደ ይመስላል። አንድ ሰሞን ወልቃይትን ለህወሀት ሊሰጥ ነው እየተባለ ከአማራ ፖለቲከኞች የትችት ማት የሚወርድበት ማዕከላዊ መንግስቱ ብዙም ሳይቆይ ደግሞ የትግራይ ተወላጅ ተፈናቃዮችን መመለስ አልፈለገም ተብሎ በትግራይ ፖለቲከኞችም ወቀሳ ይዘንብበታል። በዚህ ሁሉ ዝግ መሃል የሚሆነውን አብሮ ማየት የብዙዎቻችን ብቸኛ አማራጭ ሲሆን የቢሆን ድምዳሜን ለማስቀመጥ አዳጋች ያደርግብናል። በአሁኑ ወቅት ትጥቅ ያልፈታ ወታደራዊ ኃይልን ያደራጀው የትግራይ ክልል ኃይል አንደሚሆን በሌላ ምክንያት ከፌዴራል መንግስቱ ፍላጎት በተቃራኒ ከመቆሙም በላይ ከኤርትራ ጋር ተባብሮ ጥቃት ይከፍታል ተብሎ ስጋት የተጣለበት ሆኗል። ይህ ኃይል ወልቃይትን በጉልበት ወስዳለሁ ብሎ ቢንቀሳቀስ ሊፈጠር የሚችለው ፍጅት ግልጽ ቢሆንም በተለይም የሱዳንና የኤርትራ ኮሪደርን ሙሉ በሙሉ ለመቆጣጠር የሚያስችል እድል የኢትዮጵያ መንግስት በቀላሉ አሳልፎ ይሰጣል ተብሎ አይገመትም። ከዚህ አስቀድሞ በትግራይ ታጣቂ ኃይሎች መካከል የተፈጠረው ክፍፍል የእርስ በርስ ግጭት እንዳይቀሰቅስ ፍርሃት ማንገሱንም ላይ ጠቅሰን ብናልፍ የሚያስጌድ ይሆናል። ከወልቃይትና አካባቢው የተፈናቀሉ የትግራይ ተወላጆች ቢመለሱም ቀያቸው ላይ ሲደርሱ ቤት ንብረታቸው ወይም የእርሻ መሬታቸው እንዳስቀመጡት ይጠብቃቸዋል ማለት እንዳልሆነም መረዳት ይቻላል። ላለፉት አራት ዓመታት በወልቃይት በርካታ ጉዳዮች መገለባበጣቸው ቁጥራቸው ቀላል የማይባሉ ተፈናቃዮችን የመመለስ ስራን አዳጋች አድርገዋል። ወልቃይትና አካባቢውን ራሱን የቻለ ክልል ማድረግ የአማራና የትግራይ ክልሎችን የይገባኛል ጥያቄ ፉርሽ በማድረግ ውጥረቱን ያሰክናል የሚሉ አካላት ደግሞም የአዲስ ክልል ምስረታን የሚያበረታቱ ሲሆን ከዚያ በኋላ ነው ለተፈናቃዮች መፍትሔ ማምጣት የሚቻለው ይላሉ። አከራካሪዋ ወልቃይት ወልቃይቴ አማራ ነን በሚሉ ነዋሪዎቿና የአሁን አስተዳድሯቿ በትኩረት እየተጠበቀች፣ እንመለሳለን በሚሉ የትግራይ ተወላጅ ተፈናቃዮች ከሩቅ እየታለመች፣ ዳግም ፖለቲካውን እንዘውራለን በሚሉ የህወሀት ኃይሎች በጥብቅ እየተፈለገች፣ ከሀገራዊ ስጋት ነጻ ትሆን ዘንድ በፌዴራል መንግስቱ በአንክሮ እየተቃኘች እዚህ ደርሳለች። በአካባቢው ለአመታት የዘለቀው ተቃርኖ ተፈቶ ማንም የማይበደልባት ማንም የማይገፋባት ወልቃይት እውን ትሆን ዘንድ እየተመኘን የዛሬውን ትንታኔ መርሃ ግብር እዚህ ላይ እንቋጫለን። አብራችሁ ስለነበራችሁ እያመሰገንን በቀጣይ በሌሎች ርዕሰ ጉዳዮች እስከምንገናኝ ሚዲያችንን በመወዳጀትና በማጋራት እንዲሁም የድጋፍም ሆነ የነቀፌታ አስተያየታችሁን በመስጠት አብሮነታችን እንድናጠናክር በአክብሮት እንጠይቃለን። በያላችሁበት መልካም ጊዜ ይሁንላችሁም።